በቅድሚያም ርዕሶቹን እንሆ የኢጣልያና የአውሮፓ ህብረት መሪዎች የአፍሪቃ ስደተኞችን ለመግታት ለተለያዩ የአፍሪካ ሀገራት ሊሰጥ ስለታቀደው እርዳታ ዛሬ ተነጋገሩ። የኢጣልያ ባለስልጣናት በነደፉት እቅድ መሰረት የስደተኞችን ቁጥር ለመቀነስ የአውሮፓ ህብረት ኢትዮጵያን ጨምሮ ለ14 የአፍሪቃ ሀገራት 5.5 ቢሊዮን ዩሮ ለመስጠት አስቧል። የእስራኤልና የኢራን የጦር ሜዳ ውጊያ የዲፕሎማሲ እንካሰላንቲያም ዛሬም እንደመሰንበቻው ተባብሶ ቀጥሎ ነው የዋለው። የእስራኤል ጦር የኢራን የሚሳኤል ማወንጨፊያዎችን ጨምሮ የተለያዩ ተቋማትን መደብደቡን አስታውቋል። የኢራን ሚሳይሎችም ዛሬ በእስራኤል ግዛቶች ላይ ሲዘንቡ ነው የዋሉት። በዲፕሎማሲው መስክ የኢራንና የሶስት የአውሮፓ ሀገራት ውጭ ጉዳይ ሚኒስትሮች እየተነጋገሩ ነው። ኢራን እስራኤልን በጦር ወንጀለኝነት ስትከስ እስራኤል በበኩሏ ውጊያው የእስራኤል ብቻ አይደለም ትላለች የዓለም እንጂ። ቱርክ ጦር ኃይሏንና የጦር መሳሪያዎቿን ለማጠናከር ስትወስን፣ ብዙዎቹ መንግስታት ዜጎቻቸውን ከሁለቱ ሀገራት እያስወጡ ነው። ዜናው በዝርዝርን የኢጣሊያ ጠቅላይ ሚኒስትር ጆርጂዮ ሜሎኒ እና የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርዞላ ፎንደር ላይን ወደ አውሮፓ የሚሰደዱ አፍሪካውያንን ቁጥር ለመቀነስ ህብረቱ ለአፍሪቃ መንግስታት ስለሚሰጠው የገንዘብ ድጋፍ ተነጋገሩ። ሁለቱ ወይዛዝርት ሮም ኢጣሊያ ውስጥ ያደረጉት ውይይት ህብረቱ ለአፍሪቃ መንግስታት ጠቀም ያለ ገንዘብ እንዲረዳ የጠቅላይ ሚኒስትር ሜሎኒ ፓርቲ በነደፈው ዕቅድ ላይ ያተኮረ ነበረ። የኢጣሊያ ወንድማማቾች የተሰኘው የሜሎኒ ቀኝ አክራሪ ፖለቲካ ፓርቲ ስደተኞችን ለመቀነስ የአፍሪቃ ምጣኔ ሀብት ማገዝ አስፈላጊ ነው ብሎ ያምናል። በቅዶ መሰረት የአውሮፓ ህብረት ለኢትዮጵያ፣ ለኮትዲቯር፣ ለሴኔጋል እና ለሌሎች 11 የአፍሪቃ መንግስታት ለጤና ለኃይልና ለመሰል ኢንዱስትሪዎች መገንቢያ አምስት ነጥብ አምስት ቢሊዮን ዩሮ ይረዳል። ኢጣሊያ ዛምቢያንና አንጎላን የሚያገናኝ የባቡር መስመር ለመዘርጋትና ለኬንያ የባዮ ነዳጅ ኢንዱስትሪ 65 ሚሊዮን ዩሮ ለማውጣት አቅዳለችም። የኒጀር ደፈጣ ተዋጊዎች ሀገሪቱን ከማሊ ጋር በሚያዋስነው ድንበር በሚገኝ የጦር ሰፈር ላይ ትናንት በከፈቱት ጥቃት 34 ወታደሮችን ገደሉ፣ ሌሎች 14 አቆሰሉም። የኒጀር መከላከያ ሚኒስቴር እንዳስታወቀው ቅጥረኛ ያላቸው ታጣቂዎች ባኒ ባንጉ በተባለው የጠረፍ ከተማ የሚገኘውን ጦር ሰፈር የወረሩት በ200 ሞተር ብስክሌት እና በመኪኖች ተጉዘው ነው። የኒጀር ጦር በደርዘን የሚቆጠሩ ታጣቂዎች መግደሉንም ሚኒስቴሩ አስታውቋል። የሚኒስቴሩ መግለጫ ታጣቂዎቹን ቅጥረኛና አሸባሪ ከማለት ሌላ ማንነታቸውን በውላል አስታወቀም። ኒጀር እንደ አብዛኞቹ የሳህል አካባቢ ሀገራት ሁሉ የአልቃይዳና የእስላማዊ መንግስት ሸማቂዎች በተደጋጋሚ የሚያጠቋት ሀገር ናት። ይህ ዶቼ ቬለ ነው። እስራኤልና ኢራን ውጊያ ያሰጋቸው የተለያዩ መንግስታት ዜጎቻቸውን ከመካከለኛው ምስራቅ በጣሙን ከሁለቱ አገራት እያስወጡ ነው። እስራኤል ባለፈው ሳምንት አርብ ኢራንን ድንገት ከደበደበች ወዲህ ከእናም ወደ ሁለቱ ሀገራት የሚደረግ የአውሮፕላን በረራ ተቋርጧል። እስራኤል የቅርብ ወዳጆች የሚባሉት ዩናይትድ ስቴትስ ብሪታንያና የአውሮፓ ህብረት አባል ሀገራትን ጨምሮ በአብዛኛው እስራኤል የሚገኙ ዜጎቻቸውን በመርከብና በመኪና ወደየአጎራባች ሀገራት እያሸሹ ከዚያም ወደየሀገራቸው እየመለሱ ነው የፍሎሪዳ ዩናይትድ ስቴትስ ሀገረ ገዢ ሮን ደን ሳንቲስ እንዳሉት እስከ ዛሬ ማርፈጃው ድረስ 1500 አሜሪካዊ እስራኤላውያን ከእስራኤል ወጥተዋል። ብዙዎቹ ሀገራት ከተራ ዜጎቻቸው በተጨማሪ የኤምባሲ ሰራተኞችን እያስወጡ የየኤምባሲ ጽህፈት ቤቶቻቸውንም እየዘጉ ነው። ይህ በእንዲህ እንዳለ ቱርክ የጦር ኃይሏን ብቃት የጦር መሳሪያዋን መጠንና አቅም እንደምታጠናክር አስታውቃለች። የቱርኩ ፕሬዚደንት ሬሰፕ ጠይብ ኤርዶሃን ሀገራቸው ሊሰነዘርባት የሚችለውን ጥቃት ለመመከት የመካከለኛና የረጅም ርቀት ተምዘግዛግ ሚሳኤል ምርቷን እንድትጨምር አዘዋል። ኤርዶሃን ዛሬ ከጀርመን መርሃ መንግስት ፍሬድሪሽ ሜርስ ጋር በስልክ ባደረጉት ውይይትም የኢራን የኒኩሌር መርሃ ግብር ጉዳይ ሊፈታ የሚችለው በድርድር ብቻ ነው ማለታቸውን ጽሕፈት ቤታቸው አስታውቋል። ኤርዶሃን የዘር ማጥፋት ያሉት የጋዛ ጥቃትና የእስራኤልና የኢራን ውጊያ መመለሻ ከማይገኝበት ደረጃ ላይ ደርሷል ብለዋል። ተንታኞች እንደሚሉት የቱርክና የእስራኤል ግንኙነት በውጥረት የተሞላ ቢሆንም እስራኤል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆነችውን ቱርክን እንደ ሌሎቹ ሀገራት መዳፈሯ አጠራጣሪ ነው። ይሁንና እስራኤል ኢራንን ካለፈው አርብ መደብደቧ በአካባቢው የሌላ ጦርነት ስጋትን የጦር መሳሪያ ምርትና ግዥ ቅድም ድምን ማባባሱንም ተንታኞች ይናገራሉ። እስራኤልና ኢራን የገጠሙት ውጊያ ዛሬም እንደቀጠለ ነው። እስራኤል ዛሬም እንደመሰንበቻው በተለያዩ የኢራን ግዛቶች የሚገኙ ህንፃዎችንና ተቋማትን ደብድባለች። የእስራኤል ጦር አዛዦች እንዳሉት ጦራቸው የኢራን የሚሳይል ማወንጨፋያዎችንም ጭምር ደብድቧል። ኢራን በበኩሏ ዛሬ ሁለት ያወነጨፈቻቸው ሚሳይሎች ሁለት የእስራኤላውያን ዜጎችን ጨምሮ በርካታ ሰዎችን አቁስላለች ተብሏል። ሁለቱ አገራት በገጠሙት ውጊያም እስከዛሬ ከቀትር በኋላ ድረስ 224 ኢራናውያንና 25 እስራኤላውያን ተገልለዋል። በተለያዩ የአረብ ሀገራት የሚገኘው ህዝብ ደግሞ ዛሬ እስራኤልን በአደባባይ ሰልፍ ተቃውሟል። ኢራንና እስራኤል በዲፕሎማሲው መስክ የገጠሙት ንትርክም እንደቀጠለ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራክጂ ዛሬ ጄኔቭ፣ ስዊዘርላንድ ለተሰበሰበው ለተባበሩት መንግስታት ድርጅት ጉባኤ እንደነገሩት እስራኤል የኢራንን የኒኩሌር ተቋማት መደብደቧን የጦር ወንጀል ብለውታል። ሰላማዊ የኒውክለር ተቋሞቻችን በዓለም የአቶሚክ ተቆጣጣሪ ባለስልጣን አይኤኢኤ ቁጥጥር ቢደረግባቸውም እነዚህ ተቋማት እንዳይጠቁ በዓለም አቀፍ ሕግ ቢከለከልም ተደብድቦብናል። እስራኤል በኒውክለር ተቋማት ላይ ያደረሰችው ጥቃት ከፍተኛ የጦር ወንጀል ነው። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን በአንጻሩ እስራኤል የምትዋጋው ለአውሮጳና ለዩናይትድ ስቴትስ ጭምር ነው ብለዋል። አምባሳደር ዳኖን እንደሚሉት የኢራን ሚሳይሎች አውሮጳ ይደርሳሉ፣ በአጭር ጊዜ ውስጥም አሜሪካ ይደርሳሉ ብለዋል። መሳሳት የለብንም፣ ይህ የእስራኤል ውጊያ ብቻ አይደለም። ውጊያው በመላው ዓለም የሚገኝ የሁሉም ነው። የኢራን ሚሳይሎች ከፊል አውሮጳ ግዛት መድረስ ይችላሉ፣ በአጭር ጊዜ ውስጥም የአሜሪካ ምስራቃዊ ጠረፍ ይደርሳሉ። የኢራን ውጭ ጉዳይ ሚኒስትር ጄኔቭ ውስጥ ከጀርመን ከፈረንሳይና ከብሪታንያ ውጭ ጉዳይ ሚኒስትሮች ጋር መነጋገር ጀምረዋል። ዛሬ ሶስቱ የአውሮጳ መንግስታት እንደሚሉት ውይይቱ ኢራን ኒኩሌር መርሃ ግብሯን እንድታቆም በውጤቱም የእስራኤልና የኢራን ውጊያ እንዲቆም ለማግባባት ያለመ ነው። ንግግሩ ከእስራኤል ጎን ሆነው ኢራንን ለመደብደብ የሚዝቱትን የዩናይትድ ስቴትስን ባለስልጣናት ፉከራ ማቀዝቀዝ አለማቀዝቀዙ ግን እስካሁን በይፋ አይታወቅም። እስራኤል የጋዛ ፍልስጤማውያንን መግደሏንም ዛሬም እንደቀጠለችበት ነው። የጋዛ ባለሥልጣናት እንዳሉት የእስራኤል ጦር እርዳታ እህል ለማግኘት በተሰበሰቡ ፍልስጤማውያን ላይ ዛሬ በከፈተው ተኩስ በትንሹ አርባ አራት ሰላማዊ ሰዎችን ገሏል። ሮይተርስ ዜና አገልግሎት እንደዘገበው ከሟቾቹ ሀያ አምስቱ የተገደሉት ኔት ዛሪም በተባለው የማዕከላዊ ጋዛ ከተማ ነው። የእስራኤል ጦር ደቡባዊ ሊባኖስ ውስጥ በከፈተው ጥቃትም ቢያንስ አንድ ሰው መግደሉ ተዘግቧል። በመጨረሻም የጀርመን ዓለም አቀፍ ማሰራጫ ጣቢያ ዶችቬሌ የአስተዳደር ዘርፍ የበላይ ኃላፊ የነበሩት ባርባራ ሜሲንግ የጣቢያው ዋና ስራ አስኪያጅ ሆነው ተሾሙ። ወይዘሮ ሜሲንግ እንደ ግሪጎሪያኑ አቆጣጠር በ2006 ዶችቬሌን ከመቀየጣቸው በፊት አአርዴ በሚል ምህፃረ ቃል በሚጠራው ግዙፉ የጀርመን ጣቢያ ጨምሮ በተለያዩ ድርጅቶች በአዘጋጅነት በህግ አማካሪና ጠበቃነት ሲያገለግሉ ነበረ። በ2006 የዶች ቬሌ ዋና ስራ አስኪያጅ አማካሪ ሆነው ከተቀጠሩ በኋላ ደግሞ የስልታዊ እቅድ ክፍል ኃላፊ፣ ከጥቅምት 2014 ጀምሮ የጣቢያው የአስተዳደር ዘርፍ ኃላፊ ሆነው አገልግለዋል። በ1971 አሁንም እንደ ግሪጎሪያኑ አቆጣጠር ነው የተወለዱት ሜሲንግ ሃምቡርግና እና በርሊን በሚገኙ ዩኒቨርሲቲዎች ህግና ታሪክ አጥንተዋል። ከመደበኛ ስራቸው በተጨማሪ የአውሮጳ ኮሚሽንን ጨምሮ ለተለያዩ ተቋማት የመገናኛ ዘዴዎችና የህግ ጉዳይ አማካሪም ናቸው። የዶች ቬሌ ስርጭት ምክር ቤት እንዳስታወቀው ሜሲንግ ከጥቅምት 2013 ጀምሮ ዶች ቬሌን የሚመሩትን ፔተር ሊምቡርግን ተክተው ከጥቅምት አንድ 2025 ጀምሮ ግዙፉን ዓለም አቀፍ የጀርመን ጣቢያ ይመራሉ። ይህ ዶቸ ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የኢጣሊያና የአውሮፓ ሕብረት መሪዎች የአፍሪካ ስደተኞችን ለመግታት ለተለያዩ የአፍሪካ ሀገራት ሊሰጥ ስለታቀደው እርዳታ ዛሬ ተነጋገሩ። የኢጣሊያ ባለሥልጣናት በነደፉት እቅድ መሠረት የስደተኞችን ቁጥር ለመቀነስ የአውሮፓ ሕብረት ኢትዮጵያን ጨምሮ ለ14 የአፍሪካ ሀገራት አምስት ነጥብ አምስት ቢሊዮን ዩሮ ይሰጣል። የእስራኤልና የኢራን የጦር ሜዳ ውጊያ የዲፕሎማሲ ንካሰላንቲያም ዛሬም እንደመሰንበቻው ቀጥሎ ነው የዋለው። የእስራኤል ጦር የኢራን የሚሳኤል ማወንጨፊያዎችን ጨምሮ የተለያዩ ተቋማትን መደብደቡን አስታውቋል። የኢራን ሚሳኤሎችም ዛሬም በእስራኤል ግዛቶች ላይ ሲዘንቡ ነው የዋሉት። በዲፕሎማሲው መስክ የኢራንና የሦስቱ የአውሮፓ ሀገራት ውጭ ጉዳይ ሚኒስትሮች እየተነጋገሩ ነው። ኢራን እስራኤልን በጦር ወንጀለኝነት ስትከስ እስራኤል በበኩሏ ውጊያው የእስራኤል ብቻ አይደለም ትላለች፣ የዓለም እንጂ። ቱርክ ጦር ኃይሏንና የጦር መሳሪያዎቿን ለማጠናከር ስትወስን ብዙዎቹ መንግስታት ዜጎቻቸውን ከሁለቱ ሀገራት እያስወጡ ነው። የዜናው መልእክት የእስካሁኑ ነበር።